ሰላም ጤና ይስጥልን የተወደዳችሁ ና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ። ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ወደ መረጃዎቻችንም እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ አፋ ጎንደር ጠቅላይ ግዛት እዝ 26ኛ ከፍ ያለው ደስ ከሴ ኮር ጥቅምት አስር በትላንትናው ዕለትም ከጠዋቱ 12 ሰዓት አንስቶ ጎንደርና ና ወሎን በሚያገናኘው የጨጭሆ መስመር ላይ ከአገዛዙ ጦር ጋር እልህ አስጨራሽ ውጊያ አድርገው ከፍተኛ ጉዳት አድርሶበታል። የአገዛዙ ጦር ከአራት ቀን በፊት በወገን ጦር ላይ አፈና ለመፈፀም ጥረት አድርገው ከፍተኛ የሆነውን ኃይሉን አጥቶ ወደ ተነሳበት ምሽጉ በሽንፈት የተመለሰ ሲሆን በትላንትናው ዕለት ደግሞ ከመጥፋት የተረፈውን ጦሩን ለዳግም ዘመቻ በማሰማራት በቀጠናው በፋኖ ከበባ ውስጥም ካለ ሎች መካከል አርብ ገበያ ከሚገኘው ሰባ ሰባተኛው ክፍለ ጦር አንድ ሬጅመንት እንዲሁም ከንፋስ መውጫና ጎብ ጎብ ካለው ዘጠና ሁለተኛ ክፍለ ጦር አንድ ሬጅመንት በወገን ጦር ላይ የቁጥርና የመሳሪያ የበላይነት ይዞ የዘመተ ቢሆንም ያሰበውን ማሳካት ሳይችልም ቀርተዋል። በጀግኖቻችንና በአገዛዙ ጦር መካከል ጨጮሆ መድኃኔዓለም፣ ጋንጋ፣ ጨጮሆ ጤና ጣቢያ፣ አንጓት ውሃ ጊጦ ተራራ ላይ እላስጨራሽ የጨበጣ ውጊያ ሲደረግበት ውሎ ጠላት የማሰው ምሽግ መቀበሪያ ሆኗል። በዚህ ውጊያ የሰማዕቱ አርበኛ ከፍ ያለው የእጅ ስራ የሆነው ጀግናው ገብርጌ ክፍለ ጦር፣ ጀግናው የአንበሳው ጋይንት ክፍለ ጦር፣ ጀግናው የተራራው ራስ ጉና ክፍለ ጦር እና የ206ኛ ከፍ ያለው ደሴ ኮር ጥምር ኃይል ወታደራዊ ትስስር ፈጥረው ጠላትን ሽንፈትን አከናንበውታል። አገዛዙ በዙ 23 ሞርተርና ዲሽቃይ ታገዘ ውጊያ ቢያደርግም በዕለቱ ውጊያዎች በጠላት በኩል ቅዱስ 38 ሞት 72 ቁስለኛ እንደደረሰበት የታወቀ ሲሆን 12 የነፍስ ወከፍ ክላሽና በርካታ የክላሽና የዲሽቃ ተተኳሽ ምርኮ ሆኗል። በእለቱ የውጊያ ውሎ በጠላት በግዴለሽነትና በበቀል ስሜት ወደ ሕዝብ በሚተኩሱ የዙ 23 ሞርተሮች እና ዲሽቃ አረሮች በንጹሃን ገበሬዎችና ንብረቶቻቸው ላይ ጉዳት ደርሰዋል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም በሸዋ ጠቅላይ ግዛት ከመንዝቃያ ወረዳ ዘመሮ ከተማ እንከከተ ከመንዝላለው ወረዳ ወገሬ ከተማ በሁለት ግንባሮች ተቀናጅቶ በወገን ጦር ላይ በሌሊት ከበባ ለመፈጸም የተንቀሳቀሰ ሲሆን የአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደጼውን ኮራ አካል የሆነው ጀግናው ሚኒሊክ ክፍለ ጦር ከበባውን ሰብሮ በመውጣት እና የመልሶ ማጥቃት በመፈፀም ከፍተኛ ድል ተቀዳጅተዋል። በውጊያው ቀጠና ከዘመሮ ከተማ ወደ ክምር ድንጋይ የተንቀሳቀሰው አስራ አንደኛ መቶ አስራ ሁለተኛ አየር ወለድ ክፍለ ጦር በጀግናው ሚኒሊክ ክፍለ ጦር የደፈጣ ጥቃ ሲፈጸምበት ሲሰጥ ከወገሬ ከተማ ተነስቶ አድማሱን በማስፋት ወደ ጦል ከተማ ተንቀሳቅሶ የወገን ኃይል ለመበተን ሙከራ አድርጎ ሳይሳካለት ቀርተዋል። በትላንትና ለትን ከንጋቱ 11 ሰዓት ተኩል ላይ ጀምሮ በሁለቱም ግንባሮች በተካሄደው ውጊያ ሞርተርን ጨምሮ ዙ 23 ና ሌሎች የቡድን መሳሪያዎች የተጠቀመ ሲሆን ከወገን ጦር ይልቅ በንጹሀን ላይ ጉዳት አድርሰዋል። ይሄ መረጃ እስከተጠናከረበት ጊዜ ድረስ ውጊያ የተካሄደ ሲሆን በጠላት ላይ የደረሰው ጉዳት ና በሲቪሎች ላይ የደረሰው ጉዳት ዝርዝሩን በቀጣዩ ይፋ የምናደርግ ይሆናል። በሰዓቱ የዜ ለውላችን ይዘን የምንመለስበት ይሆናል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አገዛዙ በልዩ ሁኔታ ሰልጥነው በተለይ የአዲስ አበባ በር በሆነው የሸዋ ቀጠና ካሰፈረው በርካታ የአየር ወለድ ኮማንድ ጋር ከሚያደርገው የዕለት ተዕለት ውጊያ ጎን ለጎን ታጋዮችን አሰልጥነው በማስመረቅ ሰፊ ልምድ ያካበተ ተቋም ሲሆን በእዙ ደረጃ ለተከታታይ ስምንት ጊዜ በሺዎች የሚቆጠሩ ፋኖችን አሰልጥነዋል። ስልጠናውን በቀጣይነት ተጠናክሮ ይቀጥላል። ይህ እንዲህ እንዳለ በሌላ መረጃችንም በተከታታይ ለ16 ቀናት በተካሄደው ዘመቻ አርበኛ ደማሊ ከ3000 በላይ የአገዛዝ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸው ተገለጸ። በዘመቻው 14 ሞርተርና ድሽቃን ጨምሮ 46 ብሬንና ስናይፐር እንዲሁም 1343 የነፍስ ወከፍ ክላሽንኮቭ መሳሪያ ማርከው መታጠቁን የሚኒሊክስ ዘመቻ መምሪያ አስታውቋል። በምስራቅ አማራ ቀጠና ከመስከረም 14 2018 ዓ ም ጀምሮ የተከታታይ 16 ቀናት በክቡር ሰማዕታት አርበኛ ደማሊ አባናዳው ስም የተሰየመው ወታደራዊ ዘመቻ መካሄዱን ጣቢያችን በስፍራው ተገኝተው መረጃውን እየተከታተለ ለአድማጭ ተመልካቾቹ ሲያደርስ መሰንበቱ አይዘነጋም። ዘመቻው በአልፋ በአሚኒሊክ ስር በሚገኙ በሁሉም ኮሮች በተመሳሳይ ሰዓት የጀመረ ሲሆን ለተከታታይ አስራ ስድስት ቀናት በድል ታጅቦ ቆይተዋል። በወታደራዊ ዘመቻው የጡት ቆራጮና ነውረኛ ብልጽግና ገዛዝ ኃይል በምን ያህል ፍጥነት እንደ ተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኑን ጥንካሬና አይበገሪነት እንዲሁም ለምስራቅ አፍሪካ ገጠና ጭምር ተስፋ ሰጭነቱን በገሃድ ፍንተው አድርጎ አሳይቷል ሲሉ የጦርና የፖለቲካ ተንተኝ ጋዜጠኞችም ገልጸውታል። በዘመቻ አርበኛ ደማሊ ለተከታታይ 16 ቀናት ስለተደረገው ተጋድሎ ስለተገኙ ድሎችን የሚመለከት በአፋ በአ ምስራቅ አማራ ቀጠና የሚኒሊክ ዘመቻ መምሪያ አርበኛ ኃላፊ አርበኛ በለጠሸጋው በትላንትና ሁለትም ጋዜጣዊ መግለጫ ሰጥቷል። የእዙ ዘመቻ መምሪያ በዘመቻ ባናዳ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ተቀዳጅተንበታል ያለ ሲሆን ይህም የልውና ትግሉ ከተጀመረ ካለፉት ሁለት አመታት ጀምሮ የጠላት ብልጽግና ቡድን ካስተና ገዳቸው ኪሳሮች መካከል በዘመቻ አባናዳው ከፍተኛና ትልቁ ኪሳራ ደርሶበታለን ብለዋል። በተከታታይ ለ16 ቀናት በተካሄደው ዘመቻ ሶስት ሺህ የአገዛዙ ወታደሮች ሲገደሉ 679 ወታደሮች ደግሞ መማረካቸውን ገልጸዋል። መማረካቸውን የገለጸው የእዙ ዘመቻ መምሪያ ኃላፊ አርበኛ በለጠ በድምሩ የጠላት ኃይል የሚተማመንባቸው አምስት ክፍለ ጦሮች ሙሉ በሙሉ መበተን ተችሏል ሲልም ተናግሯል። በዘመቻ ከባባድ መሳሪያ ሶስት የሞርተር ምጣድና መ ሁለቱ ሶስት የሞርተር ቀንቡላዎችን ጨምሮ ስድስት ሞርተር ማርከናል ያለው የእዙ ዘመቻ መምሪያ ከቡድን መሳሪያ ደግሞ ስምንት ዲሽቃ መሳሪያ፣ 33 ብሬን፣ 13 ስናይፐር ማርከን ታጥቀናል ብለዋል። ከነፍስ ወከፍ ክላሽንኩፍ መሳሪያ ደግሞ 1343 ጥቁር ክላሽና ስምንት ሽጉጥ መማረኩን የገለጸው አርበኛ በለጠ 487 የእጅ ቦምብና 25 ሬዲዮ መገናኛ ማርከው መታጠቃቸውን አስታውቀዋል። የእዙ ዘመቻ መምሪያ በመግለጫው 624979 ሽንኮፍ መሳሪያ ተተኳሽ እና 15614 የዲሽቃ ተተኳሽ እንዲሁም 3570 የብሬን ተተኳሽ ከጠላት መማረኩን ገልጸዋል። ኦራልና ወታደራዊ አመራሮች ሲንቀሳቀሱባቸው የነበሩ ፓትሮሎችን ጨምሮ ከ24 በላይ ተሽከርካሪዎችን በውጊያ ማርከናል ያለው ዘመቻ መምሪያው ከነዚህ መካከል የወላድ እናቶች ማመላለሻ አምፕላሶችን ለማህበረሰቧ አስረክበናል ማለቱን ጣቢያችን ከመግለጫው ተመልክተዋል። በተጨማሪ 448 የክላሽ ካዝና 613 የደረት የወገብ ትጥቅ 667 ወታደራዊ ሻንጣ ማርከን ታጥቀናል ሲል የገለጸው የሚኒሊክ ዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ከአርባ በላይ ከተሞችን ጨምሮ 16 ወረዳዎችን በቁጥጥራችን ስር አድርገናል ሲል ቃል በቃል ተናግረዋል። ከነዚህ ከላይ ከተገለጹት ወታደራዊ ድሎች ናቸው ወታደራዊ ድሎች ናቸው ያለው የእዙ ዘመቻ መምሪያ በተቆጣጠር ናቸው ከአርባ በላይ ከተሞችና 16 ወረዳዎች ላይ ህዝባዊ ውይይቶችን በማድረግና የብልጽግና መዋቅሮችን በማ አፈራረስ ህዝባዊ የሆኑ የሲቪል መዋቅሮችን በመዘርጋት በጸረ አማራው ብልጽግና ቡድን ላይ ከባድ የሆነ ፖለቲካ ኪሳራ አድርሰንበታል አድርሰንበታል ብለዋል። በተጨማሪም በውጊያው የተማረኩ የነውረኛው ብልጽግና ቡድን ወታደሮችን ዓለም አቀፍ የቀይ መስቀል ማህበር አይሲ አርሲ ወደ ቀጠነው ገብቶ እንዲጎበኝ የተደረገበትንና ቁስለኛ ምርኮኞችን ያስረከቡበትን ሁኔታ የጠቀሰው የእዙ ዘመቻ መምሪያ ይህ የዲፕሎማሲያዊ ድሎችን ማሳያ ነው ማለቱን ጣቢያችን ከመግለጫው ተመላክተዋል። በአፋ በአሚኒሊክዝ የዘመቻ መምሪያ ኃላፊ አርበኛ በለጠሸጋው በሰጠው መግለጫ በዚህ ዘመቻ ብቻ ሶስት ሺ ሶስት የአገዛዙ ወታደሮች መገደላቸውን በመጥቀስ የኦሮሞና የደቡብ ጨምሮ የሌሎች አካባቢነቶች ናቶች ልጆቻችሁ የአማራ ሲሳይ ሆነው ቀርተዋል። አሁንም የተረፉት ይህንን ጸረ ሰላምና ጸረ ህዝብ የሆነውን የአገዛዙ ስርዓት ማገልገላቸውን አቁመው እንዲወጡ በማድረግ ህይወታቸውን ታደጓቸው ሲል ተማጽኖ የተሞላበት ጥሪ አቅርበዋል። አድማጮቻችን፣ መረጃችን አሁን የቀጠለ ሲሆን የአማራ ብሔራዊ ኃይል አፋ ብአ ምስራቅ አማራ ቀጠና ሚኒሊክዝ ንጉሥ ሚካኤል አሊ ኮር ሳጅን አደም አሊ አባናዶው ክፍለ ጦር እለትም በምዕራብ ወሎ እለትም በምዕራብ ወሎ ግንባር ለጋንቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶ በሎና ተቄት ቀጠና ውስጥ ከፋሽሽቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መውሰዱ ተገለጸ። የአማራ ብሔራዊ ኃይል አፋብአ ምስራቅ አማራ ቀጠና ሚሊሌክስ ንጉስ ሚካኤል አሊ ኮርሳጅን አደማሊ አባናዶው ክፍለ ጦር በትላንትናው እለትም በምዕራብ ወሎ ግንባር ለጋንቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶ በሎ ና ቀጠና ውስጥ ከፋሽሽቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መውሰዱ ተገለጸ። ጠላት ወደ ውጊያ ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘ ውጊያ በመክፈት አስከሬን ለማንሳት ከፍተኛ ጥረት እያደረገ በነበረበት ቅጽበትን ክፉኛ የተመታ ሲሆን አስከሬኑን አዝረክርኮ በአራት አምቡላንስ ቁስለኞችን ብቻ ይዞ መውጣቱ ታውቋል። በአርበኛ ሼህ ኢማም መሐመድ የሚመራው የሳጅና ደማሊ አባናደው ክፍለ ጦር የተወሰነው አባላትን ያቀፈ ቡድን በመጠርነፍ በአርበኛ ሼህ በአርበኛ ሼህ ኢማም ሙሐመድ የሚመራው የሳጅና ደማሊ አባናዶ ክፍለ ጦር የተወሰኑ አባላትን ያቀፈ ቡድን በመጠርነፍ አርበኛ ካሪ ሙሐመድ በቀጠናው በመቀሳቀስ ላይ ሳለ በድንገት ለማፈን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱን ተከቦ መብረቃዊ ጥቃት ተሰንዝሮበት ከፍተኛ የሆነ ሰብዓዊና ቁሳዊ ኪሰራን ሊያስተናግድም ችሏል። በተያያዘ መረጃ በዚሁ በምዕራብ ወሎ ግንባር ከለላ ወረዳ ውስጥ ከትናት በስቲያ ጀምሮ የፋሽሽቱ አብይ መከላከያ ሰራዊት ሜካናይዝድ ምድብተኞች በሞርታር የታገዘው ውጊያ በንጉስ ሚካኤል አሊኮር ሰራዊት ላይ ቢከፍቱም የኮሩ ሰራዊት ከመከላከል ወደ ማጥቃት ተሸጋግሮ በጠላት ላይ ከባድ ኪሳራን ያደረሰ ሲሆን የአድማብተና ሻለቃ አዛዥን ጨምሮ ቁጥሩ በውል ያልታወቀ ኃይል መደምሰሱ ታውቋል። በሽብር ወንጀል የተከሰሱ የኋላ ሸት ዘነበ ከተከሰሰ ሶስት ክሶች መካከል በሀገር ክህደት ከኤርትራ ጋር ሆኖ ወቅትሆናል የሚለው የአቃቢ ሕግ ክስ ውድቅ ተደርጎለት በሁለት ሌሎች ክሶች እንዲከላከል ሲል ፍርድ ቤት ወስኗል። የህሊና እና የፖለቲካ እስረኛው የኋላሸት ዘነበ በሽብር ፈጠራ ወንጀል መንግስትን በኃይል ማስወገድ ከሀገር ክህደትና ትክክለኛ ስሙን የማይገልጽ መታወቂያ ይዞ መገኘት ጋር የተያያዘ ሶስት ክሶች ተመስርቶበት ሂደቱን በቂሊንጦ ማረሚያ ቤት ሆኖ እየተከታተለ እንደሚገኝ ይታወቃል። አድማጮቻችን መረጃችን አሁን የሚቀጠለ ሲሆን በትላንትናው ዕለትም በፌዴራል ከፍተኛ ፍርድ ቤት ልደታ ችሎት በነበረው ቀጠሮ የኋላሸት ከተከሰሰበት ሶስት ክሶች መካከል በሀገር ክህደት ከኤርትራ ጋር ሆኖ ወቅት ሆናል በሚለው የአቃቢ ህግ ክስ በበቂ ማስረጃ የተደገፈ አይደለም፣ በሚል ውድቅም ተደርጎለታል። በአንጻሩ በሽብር ፈጠራ ወንጀል መንግስትን በኃይል ማስወገድና ትክክለኛ ስሙን የማይገልጽ መታወቂያ ይዘው መገኘት የሚሉ ሁለት ሌሎች ክሶች እንዲከላከል ሲል ፍርድ ቤቱ መወሰኑ ተገልጿል። ተከሳሹ የመከላከያ ምስክሮች እንዲያሰማ በሚል ለጥር 5 2018 ተለዋጭ ቀጠሮ ተሰጥቶታል። ተያዘ መረጃም በዕለቱ በተመሳሳይ ፍርድ ቤት የቀረበው የህሊና እና የፖለቲካ እስረኛ ዋለልኝ ጓዴ ክሱ ግልጽ ሆኖ አልቀረበም ሊሻሻል ይገባል በሚል የተቃወመ ቢሆንም ፍርድ ቤቱ የአቃቢ ህግን ምላሽ በመቀበል ክሱ የተሟላ በመሆን መሻሻል ሳይገባው በዛው ይቀጥላል ሲል በይኗል። በመቀጠልም የወንጀል ድርጊቱን አልፈጸምኩም ጥፋተኛ አይደለሁም በማለት የእምነት ክህደት ቃሉን የሰጠ ሲሆን የተከሳሹን አስተያየት ለመቀበል በሚል ለህዳር ሁለት 2018 ቀጥሮ ተይዞለታል። በአንጻሩ በእነ ሸዋ ታጠቅ ተሾመ መዝገብ ከአራት ሰዎች መካከል የተከሰሰበት የሽብር ክሱ አንቀጽ የተሻሻለለት አበበለክሶ የ ሺህ ብር ዋስትና በመክፈል ጉዳዩን ከእስር ቤት ውጭ ሆኖ እንዲከታተል ተወስኖለታል። ተከሳሹ ለአንድ አመት ገደማ በአማራ ማንነቱ ብቻ በግፍ እስር ላይ መቆየቱን ለማወቅም ተችሏል። የተወደዳችሁ አድማጮቻችን ለዛሬ ያዘንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።